ወልቂጤ ከተማ በማዕከላዊ ኢትዮጵያ ክልል የምትገኝ የጉራጌ ዞን ዋና ከተማ ስትሆን በ1892 ዓ ም እንደተመሠረተች ይነገራል። የከተማዋ ማዘጋጃ ቤት በ1934 ዓ ም እንደተቋቋመ መረጃዎች ያሳያሉ። ከ2002 ዓ ም ጀምሮ መዋቅራዊ ፕላን ተጠቃሚ ልትሆን ችላለች። የወልቂጤ ከተማ አስተዳደር ከንቲባ አቶ ሙራድ ከድር እንደገለጹት በሀገሪቱ የኢኮኖሚ እንቅስቃሴ ዋና መስመር ላይ የምትገኘው ወልቂጤ ከተማ የንግድ እንቅስቃሴ በሰፊው የሚካሄድባት በመሆኑ በከተማዋ ደረጃቸውን የጠበቁ ባለኮከብና ዘመናዊ ሆቴሎች አሉም። የወልቂጤ ከተማን ኢኮኖሚያዊ እድገት ለማስተዋወቅና ለማፋጠን የተዘጋጁ የመሰረተ ልማት ደረጃዎች በተግባር መዋላቸውን ገልጸው የአስፋልት መንገድ፣ የኮሪደር ልማት፣ የገበያ ማዕከል፣ ዘመናዊ ቄራና ሌሎችም ስራዎች ከተማዋ በመሰረተ ልማት ረገድ በፈጣን እድገት ላይ መሆኗን የሚያመላክቱ ናቸው ብለዋል። ከዚህ ቀደም ተጀማምረው የነበሩ ለረዥም ጊዜ የተቆፋፈው ግን ደግሞ ሳይሰሩ የቆዩ መንገዶች ነበሩ። አሁን ላይ የምናደርገው ነው። እዚህም ይዛ መነካካት ቀርቶ ሙሉ አቅማችን ሙሉ ኃይላችን ሙሉ አቴንሽናችን ተጠቅመን እየጀመርን እየጨረስን መሄድ መቻል አለብን። በለውጡ መንግስት መርህም በብልጽግና መርህም በዛ አግባብ መሄድ መቻል አለብን በሚል አንድ ነጥብ ሁለት አንድ ኪሎ ሜትር ርዝመት ያለው ነው። ከመቶ ሃምሳ ሚሊዮን ብር በላይ ሀብት የጨረሰ በዛ ደረጃ ላይ እየተሰራ ያለ መንገድ ነውና። ከፌዴራል ውሃ ሚኒስቴር ጋር በመሆን ከክልል ውሃ እና ማዕድን ቢሮ ጋር በመሆን እንደዚሁም በተለይ ትኩረት የዞኑ መንግስትና ከከተማችን ጋር በመቀናጀት አርባ እና አርባ አምስት ሊትር አካባቢ ዲስቻርጅ ከነበረበት በአጭር ጊዜው ላይ ወደ ዘጠና ሊትርና ከዛ በላይ ዲስቻርጅ ማድረስ ተችሏል ማለት ነው። ያለ ህብረተሰቡ ድጋፍና ተሳትፎ የሚሰሩ ስራዎች ዘላቂነት እንደማይኖራቸው በመረዳት በ2017 ዓ ም በተደረጉት የልማት ስራዎች ላይ ህዝቡ በጥሬ ገንዘብ በጉልበትና በአይነት 84 ሚሊዮን 6640 ብር በላይ ማበረከቱን አስረድተዋል። በማህበራዊ መሰረተ ልማት አቅርቦትም ረገድ በከተማ አስተዳደሩ ይበል የሚያሰኙ ስራዎች መሰራታቸውን አቶ ሙራድ ተናግረዋል። ከተማዋ በታደለችው ሰው ሰራሽና ተፈጥሯዊ ጸጋዎች ከአዲስ አበባ በቅርብ ርቀት ላይ መሆኗና በሀገሪቱ የኢኮኖሚ ኮሪደር ዋና መስመር ላይ የምትገኝ በመሆኑ ለኢንቨስትመንት ተመራጭ ከተማ መሆኗን የገለጹት አቶ ሙራድ በከተማዋ ከ20 ቢሊዮን 53 ሚሊዮን ብር በላይ ካፒታል ያስመዘገቡ ባለሀብቶች በተለያዩ የኢንቨስትመንት ዘርፎች ተሰማርተው እንደሚገኙ አስረድተዋል። እንደ አቶ ሙራድ ገለጻ በከተማ ግብርና ዘርፍ አበረታች ውጤቶች መገኘታቸውን ተከትሎ የኑሮ ውድነትን ለማረጋጋት የሰንበት ገበያዎች ላይ ምርቶች እንዲቀርቡ በመደረጉ ፍላጎትና አቅርቦትን እያመጣጠነ ይገኛል። በማርባት ስራው ላይ በጣም ከፍተኛ ተዋጣለት ስራ እየሰራን ያለንበት ሂደት አለ ከዛ ገር በዶሮ እርባታ ስራውም እንደዚሁ ቤት ለቤትና በማስ ስራ አጥ ወጣቶችን በማደራጀት በዶሮ እርባታ እንዲሰማሩ በማድረግ እዛም ላይ ከፍተኛ ስራ እየተሰራ ያለበት ሁኔታ አለ። በመስኖም ስራም ላይ እንደዚሁ ሰንበት እስከ ሰንበት ያሉን ገበያዎች ላይ ፍሬሽ የሆኑ ምርቶች በአነስተኛ ዋጋ ሶስተኛ ወገን ሳይገባባቸው ማቅረብ የሚቻልበት በተመጣጣኝ ዋጋ ማቅረብ የሚቻልበትን እድል ፈጥረዋል ማለት ነው። በወልቂጤ ከተማ ሰላምና ጸጥታ ተረጋግጦ መልካም አስተዳደርን በማስፈን ዘላቂ ልማትን ለማምጣት እየተሰራ መሆኑን ገልጸው ያሉ ውስንነቶችን በመፍታት ከተማዋ ለኑሮ ምቹና ማራኪ ሆና በሁሉም መስክ እድገቷ እንዲበለጽግ መላው ነዋሪን አንቀሳቅሶ የተጀመረው ስራን ማስቀጠል እንደሚገባ አስገንዝበዋል። በከተማዋ በተለያዩ ዘርፎች የተሰማሩ የህብረተሰብ ክፍሎች በሰጡት አስተያየት በከተማዋ የተጀመሩ የልማትና መልካም አስተዳደር ስራዎች አበረታች መሆናቸውን ገልጸው በመሬት ዝግጅት በኮንስትራክሽን በመሰረተ ልማትና በሌሎችም ዘርፎች ያሉ መልካም ስራዎችን ማጠናከር ያስፈልጋል ብለዋል። ከተማ አስተዳደሩ በሚያከናውነው የልማትና የመልካም አስተዳደር ስራዎች ተሳትፏቸውን እንደሚያጠናክሩም ገልጸዋል።